ሰላም ሰላም ውድ ቤተሰቦቼ እንኳን ተገናኘን። ዛሬ እጅግ በጣም በቀላሉ ይህንን ቤዚክ ስካርት እንሰራለን። የሚያስፈልገን ሜትር፣ የከርቭ ማስመሪያ፣ የወረቀት መቀስ፣ እንዲሁም ለእናንተ እንዲታያችሁ ማርከር፣ እንዲሁም ሁለት አይነት ማስመሪያ ዘጋጅቻለሁ፣ አጭርና ረዥም። እናንተ እንደፈለጋችሁ አድርጉ። አሁን ወደ ስራ እንገባለን ማለት ነው። ኦኬ እሺ ውድ ቤተሰቦች እንኳን ሰላም ተገናኘን። ሰብስክራይብ ማድረግ እንዳይረሳ፣ የምትወዱኝ በላይካችሁ አድርጉኝ። ዛሬ በጣም በቀላሉ ባልተወሳሰቡ ሁኔታ ነው የምንሰራው። በጣም ቀላል። መጀመሪያ ምንድነው የምናደርገው? የወረቀት ፓተርናችንን እኔ እንደማደርገው ለሁለት እጠፉት። ምክንያቱም የፊተኛውን የፍሮንት ክፍልና የኋላኛውን የፍሮንት ክፍል አንድ ላይ ነው የምንቆርጠው የእውነት ብዙ ጊዜ ብዙ ነገሮች የተወሳሰቡ ይሆኑና ለጀማሪዎች በጣም ያስቸግራሉ። እኔ ግን ሁል ጊዜም ለእናንተ ማሳየት የምፈልገው ኤክስፐሪመንት ሰርቼ በጣም ቀላል የሚባለውን ሜትድ ነው፣ ሁል ጊዜ ለእናንተ የማሳየው አቅልዬ ነው በተቻለ መጠን። ስለዚህ ዛሬ የምንሰራው በጣም በጣም ቀላሉን ኤቢሲ ምናምን እያል ፎርሙላ እያወሳሰብን እናንተ ኮንፊውዝ የማድረግ እንትን የለኝም። ስለዚህ በጣም በቀላሉ የሚያስፈልገን ታዲያ አራት አይነት ልኬት ብቻ ነው። ይህንን ልብስ ለመስራት የሚያስፈልገን አራት አይነት ልኬት ብቻ ነው። የመጀመሪያው ዌስት ወይም ደግሞ ወገብ ሰላሳ ሁለት ኢንች ተሰጥቶ ነው። እናንተ ብትፈልጉ በሴንቲሜትር መስራት ትችላላችሁ። ፎርሙላው ተመሳሳይ ነው። ሁለተኛው ሂፕ ነው፣ ዳሌ አርባ ኢንች ተሰጥቶ ነው። ሶስተኛው ደግሞ ዌስት ቱ ሂፕ ከዳሌ ከወገብ እስከ ዳሌ ያለው ርቀት ስምንት ነጥብ አምስት ኢንች ተሰጥቶናል። እንዲሁም ሌንግዝ ወይም የቀሚሳችን ቁመት ነው ሀያ ሁለት ኢንች ተሰጥቶናል። እነዚህ አራት ልኬቶች ብቻ ነው የሚያስፈልጉን ፔንስል እስከርት ወይም ደግሞ ለቢሮ ምናምን የሚሆኑ ፎርማል ሀይ ዌስት እስከርቶችን የምንሰራበት ነው። እዚህ ፓተርን ላይ ተንተረሳችሁ የፈለጋችሁትን አይነት ዲዛይን መራቀቅ ትችላላችሁ ማለት ነው። ኦኬ የምትገደቡት ነገር የለም። አሁን ምንድ ነው የምናደርገው? ጋይድላይኖቻችንን እናሰምራለን። ጋይድላይኖቻችን እናሰምራለን። ታዲያ ይህንን ጋይድላይን ስናሰምር በዛኛው በጎን በኩል በኔ ሳይድ ባለው በኩል ለኋላኛው ክፍል ለባክ ክፍል ለዚህ ፓላውንስ እንዲሆነን እሱ ጋም ጋይድላይን እናሰምራለን ማለት ነው። ምክንያቱም የፍሩንትም የባክም አንድ ላይ ነው የምንቆርጠው። የእኔ ውድ ቤተሰቦች እንዴት ናችሁልኝ? ዛሬ አንዱን ጥያቄያችሁን ለመመለስ መጥቻለሁኝ። ስለዚህ በእርግጠኝነት እንደምትረዱት እንደሚገባችሁ ተስፋ አለኝ። ካልገባችሁ ማሰብ፣ አስተያየትም ካላችሁ ኮመንት ላይ አስብሩልኝ፣ በክብር መልሳለሁ እሺ አሁን ጋይድላይናችንን እያሰምርን ነው። አሁን የማሰምረውን በኋላ ምንድነው የማደርገው? ለባክ ለኋላኛው ክፍል ዚፕ የምናስገባበት እንዲሁም ደግሞ ከኋላ ፓሪ የምንሰራበትን ፓርት ነው የምናደርገው። ስለዚህ ከዚህ በኋላ ፓተርኖቻችንን እምንሰራው ከዚህ መልስ ነው ማለት ነው። ከመስመሩ በኋላ ነው ልኬቶቻችንን የምናስቀምጠው። ኦኬ ከመስመሩ በኋላ ነው ልኬቶቻችንን እናስቀምጠው። አሁን ምንድ ነው የምናደርገው? የቀሚሳችንን ሌንግዝ ወይም ቁመት እናስቀምጣለን ማለት ነው። የቀሚሳችን ቁመት የተሰጠን ሀያ ሁለት ኢንች ነው። እንደተለመደው ዌስት ባንድ ስለምንገጥብ ዌስት ባንድ አራት ሴንቲሜትር ወይም አንድ ነጥብ አምስት ኢንች መጠቀም ትችላላችሁ። እኔ አንድ ነጥብ አምስት ኢንች ነው የምጠቀመው ስለዚህ ከ22 ላይ መቀነስ አለብን የዌስት ባንድ በኋላ ዌስት ባንዱ ሲገጠም እኩል 22 ይመጣል ማለት ነው። 22 ከተሰጠን ላይ አንድ ነጥብ አምስት ስንቀንስ ስንት ይመጣልናል? ሀያ ነጥብ አምስት ይመጣልናል። ኦኬ ከጠቅላላ ቁመቱ የዌስት ባንድ መቀነስ አለብን ማለት ነው። ያለበለዛ 22 ከሰራን ልብሱ ሲያልቅ ይረዝማልም፣ ሂፑም ያለ ቦታው ይሄዳል። እያንዳንዱ ነገር አጀስት ሆኖ ቦታው ላይ ፖይንቱ ላይ አይቀመጥልንም። ስለዚህ ዌስትባንድ ስለምንገጥም እሱን ኢንክሉድድ ያረጋል በኋላ። ኦኬ ስለዚህ ከሀያ ሁለት ላይ የዌስት ባንድ ልኬታችንን እንቀንሳለን። ማስፋትም ከፈለጋችሁ ሁለት ኢንችን መጠቀም ብትፈልጉ ከቁመታችሁ ላይ ሁለት ኢንች ትቀንሳላችሁ ማለት ነው። ኦኬ ስለዚህ አሁን እኔ ሀያ ነጥብ አምስት ተጠቀምኩኝ ማለት ነው። አሁን በመቀጠል ሬክታንግላችንን ለማግኘት እንዲረዳን ምን እናደርጋለን? ሂፕን የዳሌ ዙሪያን ለአራት እናካፍላለን። የኔ አስር ኢንች መጣ። ከዛ ከታች ሂም ላይን ላይና ና የቀሚሳችን የታችኛው ክፍል እና ዌስት ላይን የወገብ ክፍል መስመራችን ላይ ቲክ ካደረግን በኋላ ይሄንን በማስመሪያ እኔ እንደማገናኘው አገናኙት። ይሄ ጀስት ሬክታንግል ነው የሚሰራልን፣ ኢኳል የሆነ በኋላ ለመስራት ምቹ ስለሚያደርግልን ነው፣ ሌላ አይደለም። ኦኬ፣ ስለዚህ ይህንን የወገብ መስመር ብለን እንጽፍበታለን። የታችኛውን ሂም ላይን ወይም ደግሞ የቀሚሳችን የታችኛው ክፍል እግር አካባቢ ያለው ክፍል ይሆናል ማለት ነው። በመቀጠል የምንፈልገው አንድ ጋይድ ላይን አለ። እሱ ምንድን ነው? ከወገብ እስከ ዳሊያችን ድረስ ያለው ርቀት ያስፈልገናል። ዌስት ቱ ሂፕ ማለት ነው። ዌስት ቱ ሂፕ የተሰጠን ስምንት ነጥብ አምስት ነው። ስለዚህ አሁንም መርሳት የላለባችሁ ከስምንት ነጥብ አምስት ላይ የዌስት ባንድ እንቀንሳለን። ኦኬ ከስምንት ነጥብ አምስት ላይ አንድ ነጥብ አምስት ኢንች ስንቀንስ ስንት መጣ? ሰባት መጣ። ሰባት ኢንችን በሁለቱም ሳይድ ባላንስ አድርጌ ቲክ አረጋለሁ ማለት ነው። ልክ ዌስት ባንድ አንድ ነጥብ አምስት ስንገጥም አንድ ላይ ስንት ይመጣል? ስምንት ነጥብ አምስት ዋና ቁጥራችንን እናገኛለን ማለት ነው። የሁሉም ሰው አሰራር ይለያያል። ትክክለኛውንና ፖይንታችሁን የምታገኙበትን አሰራር ነው እኔ በቀላሉ ማሳያችሁ። አሁን የጋይድላይን እናሰምራለን። ይሄንን ላይን ምን ብለን እንጽፈዋለን? የዳላይ መስመር ወይም ደግሞ ሂፕ ላይን ብለን እንጽፍበታለን። ኦኬ ኦልሞስት፣ ጥሩ እየሄደልን ነው ሁሉ ነገር። በመቀጠል ደግሞ የምናደርገው ምንድን ነው? የወገብ ልኬታችንን የወገብ መስመር ላይ እንሄድና የወገብ ልኬታችንን ለአራት አካፍለን እንዲሁም ፕላስ ዳርት ነው ፎርሙላችን ማለት ነው። ዌስት ሲካፈል ለአራት ፕላስ ዳርት ነው። ዌስታችን ሰላሳ ሁለት ኢንች ነው። ለአራት ስናካፍለው ስምንት ይመጣል። አንድ ደግሞ ለዳርት ስንጨምር ጠቅላላ ስንት እናገኛለን? ዘጠኝ። ሁልጊዜም ይህን ታውቁታላችሁ ብዬ አምናለሁኝ ዳርት አንድ ኢንች ነው የሚጨምረው። አንድ ኢንች ስንጨምር ዘጠኝ ይመጣል። ስለዚህ አሁን ከእኔ ሳይድ ወደዚህ ነው መስመራችንን የምናስቀምጠው። ዘጠኝ ኢንች ቲክ እናደርጋለን። በጣም ቀላል ነው ቤተሰቦች፣ ዘጠኝ ኢንች ቲክ እናደርጋለን። ከዛ በኋላ የከርቭ ማስመሪያ እናመጣና ቺም ፖይንትና ቺን ፖይንት የዳሌ መስመር ፖይንታችንን እንደዚህ በከርብ ማስመሪያ እናገናኛለን ማለት ነው። አያችሁ፣ ከዛ ዳሌ ጋር ከርብ የሆነችው ፓርት ትመጣልናለች ማለት ነው። በመቀጠል አሁን ምንድነው የሚቀረን የዳርት ሚድል ፖይንታችንን ማግኘት ነው። አሁን እኔ እዚህ ጋር የምጠቀመው ዘጠኝን ለሁለት አካፍልና ሚድል ፖይንቱን ቲክ ማድረግ ነው። አንዳንዴ ግን እንደ ቀሚሳችሁ ሁኔታ ኒፕል ቱ ኒፕል፣ የጡታችሁን ጫፍ ከጡት ጫፍ የለካችሁትን ለሁለት አካፍላችሁ ዳርት የምጠቀም ትችላላችሁ። እሱ ለምን ይረዳል? በተለይ ሙሉ ቀሚስ ወይ ደግሞ አንዳንድ ዲዛይኖች ስትሰሩ ቀጥታ ዳርታችሁ ከጡታችሁ ጫፍ ጋር ስትሬት እንዲገናኝና ኤሌጋንስ እንዲሆን ያደርገዋል። አሁን ግን ዘጠኝ ይንችል ለሁለት አካፍዬ ሚድል ፖይንቴን አገኘሁኝ ከዛ በአንደኛው ሳይድ ሀፍ ኢንች በአንደኛው ሳይድ ሀፍ ኢንች ወይም አንድ ነጥብ አምስት ከሰጠው በኋላ ወደ ታች ያለው የዳርቴን ጥልቀት ሶስት ነጥብ አምስት ኢንች አደርገዋለሁ። ብትፈልጉ አራት ኢንችም አራት ነጥብ አምስትም ከታችኛው ከዳሌ ሁለት ኢንች ከፍ ብለው ዳርቱን በረዥሙ የሚሰሩ ሰዎች አሉ። ለእኔ ሶስት ነጥብ አምስት በቂ ነው። ሶስት ነጥብ አምስት በሴንቲሜትር ከሆነ ደግሞ ከሰባት ሜትር እንደ ኮንዲሽኑ እስከ አስር ሴንቲ ሜትር ልንጠቀም እንችላለን ማለት ነው። ከሰባት ሴንቲ ኦኬ። እያንዳንዱ ነገር እንደ ግዴታ ህግ የለም። እናንተ ናችሁ ኮንፈርት የሚሰጣችሁን መንገድ የምትጠቀሙት። ኦኬ። እያንዳንዱ ነገር ግግ የሚያለ ህግ የለውም፣ የዲዛይን ዓለም ላይ ይሄው። እንደምታዩት ዳርታችንን ሰራን ማለት ከዛ ከዚችኛዋ ፖይንት ወደ ላይ ሀፍ ኢንች ሰጠሁኝ ወይም ደግሞ አንድ ነጥብ አምስት ሴንቲ አሁን ከምታዩት ወደ ታች ደግሞ አሁንም ሀፍ ኢንች ሰጣሉ። አንዱን ወደ ላይ አንዱን ወደ ታች ከዛ እነሱን ሁለት ፖይንቶች ምን አደርጋለሁኝ? በከርቭ ማስመሪያ ቀስ አድርጌ እቺን ፖይንት እና እቺን ፖይንት አገናኛቸዋለሁ ማለት ነው። በዚህኛው ሳይድ ወደ ላይ፣ በፊት ለፊት ወደ እኔ በእኔ በኩል ባለው ሳይድ ደግሞ ወደ ታች ሀፍ ኢንች ሀፍ ኢንች ሰጠው ማለት ነው። ከዛች ከርቪ ነገር ትሆን እንላለች ማለት ነው አያችሁ፣ ስትሬይት አይሆንም። ከፈለግን ደግሞ እቺ ዳርቷን እንዲትሸፈን አድርገን ማገናኘት እንችላለን። ላይናችን በኋላ ዳርቱን ስንሰፋ ባላንስ ያላደረገ ነገር አይኖርም፣ የበለጠ አሪፍ ይሆንልናል። አሁን እኔ እንደማደርገው ካደረጋችሁ፣ ኢትስ ኦፕሽናል፣ ያን ያህል አያስጨንቅም። ኦኬ ቤተሰቦች፣ በእርግጠኝነት በጣም እየገባችሁ እንደሆነ ተስፋ አደርጋለሁ። ምንም የተወሳሰበ ነገር የለሁም። ቺን ቀስ ብዬ በጄ ከታችኛው ፖይንት ጋር አገናኘው። አሁን ምን እያደረኩ ነው? መስመሬን በስርዓት እያስተካከልኩ ነው። ሌላ ምንም እያደረጉ አይደለም። ውድ ቤተሰቦች ሰብስክራይብ ይደረግ፣ ሼር ሼር ሼር ሼር በጣም ሼር ይደረግ። እንደምንሰራው እንደምንለፋው በደንብ መሄድ አለበት ስራችን። በመቀጠል ምንድን ነው የምናደርገው? የታችኛው ፓርት ላይ ፔንስል ስከር ጠበብ እያለ እንዲሄድ ከፈለግን የተወሰነ ኢንች እንቀንሳለን። እኔ አንድ ኢንችን የተጠቀምኩት እናንተ አንድ ከግማሽም ሁለት ኢንችን መጠቀም ትችላላችሁ መቀነስ ጠበብ እንዲል ከፈለጋችሁ ከታች እኔ አንድ ኢንች ቲክ አረኮ በኋላ፣ ይሄን ፖይንት እና የላይኛው ፖይንት ቀጥ ባለ ማስመሪያ አሁን እኔ እንደማደርገው ቀስ ብላችሁ አገናኙት። አይት ኦኬ፣ ቀስ ብላችሁ አገናኙት። ይሄው አያችሁ፣ አሁን ኦልሞስት ጨረሰን ይሄን የፍሮንት የሁን ደግሞ ማርከሪ አለቀ። የፍሮንት ፓርት የፊተኛው ነው የምንቆርጠው በፎልድ በድፍን አንድ ጊዜ ነው የምንቆርጠው። ኦኬ አሁን ጨርሰናል። የሁለቱንም አንድ ላይ ስለምንቆርጥ ለባክ የሚሆነን ልዩነት መጀመሪያ አስምረን እናስተካክላለን። ባክ እና ፍሮንት ልዩነታቸው አንደኛው ትንሽ የባክ ከፍ ይላል። እቺ ፊቱ አፓርት ላይ ማለት ነው። አሁን ለባክ እችን መስመር አሁንም ማሰምራትን መስመር ይዘን ነው የምንቆርጠው ለባክ የፍሮንት ትንሽ እየዝቅ ይላል ግማሽ ኢንች አካባቢ አያችሁ። ቺን መስመር ነው ለባክ መፈልጋል። እንዲሁም የዚፐር አላውንስ ይኖረዋል፣ ዚፐር እናስገባበት። በመቀጠል ሌላው የባክ ልዩነት ምንድን ነው? የዳርት ወደ ታች ያለው ጥልቀቱ ከፍሮንት ረዘም ይላል። ሌላ ሁሉ ተመሳሳይ ነው። በጣም ቀላል ነው። ምንም የሚያወሳስብ ነገር የለውም ቤተሰቦች። ስለዚህ አሁን ለባክ የሚረዳንን መጀመሪያ ቆርጠን እናወጣለን። ለባክ የሚረዳ ነው። ኦኬ ከዛ ምንድነው የምናደርገው? ለባክ እንዲረዳን የዳርት ፖይንታችንን ቲክ ብናረግ ቆንጆ ነው። እንዲሁም የዳሌ ነጥባችንንም ባክ ላይ ማስመር እንዲረዳን ማለት ነው። ጋይድ እንዲያደርገን እነሱን በማርከር ቲክ አረጋለሁ። አሁን ትሬስ እያደረግን ነው። ራሱን ነው ሙሉን ቆርጠን የምናወጣው ማለት ነው። ሌላ ምንም የምናደርገው ነገር የለም። ግን ስንቆርጥ ለባክ ለኋላኛው ክፍል እሚሆነንን ብቻ መጀመሪያ በቅድሚያ የምንቆርጠው እሱን ነው ማለት ነው። ተግባባን አይደል? ውድ ቤተሰቦች፣ እኔ በተቻለ መጠን ፎርሙላዎች፣ ካልኩሌሽኖች እንዲቀሉ በማድረግ አምናለሁ እንጂ በማወሳሰብ ፎርሙላ በማክበድ አላምንም። ስለዚህ እኔ ኤክስፔሪንስ ያረኩትን የሞከርኩትን ቀላል የምላቸውን ሜትዶች እንዲሁም የራሴን ጥበብ ተጠቅሜ እናንተ እንድትረዱት አድርጌ በጣም በማቅለል ነው ለመስራት የምሞክረው ማለት ነው ኦኬ። ስለዚህ በእርግጠኝነት ይገባችኋል አንድረድ ፐርሰንት ማለት ነው ኦኬ። አሁን የዳሌ መስመሬን ቲክ ካረኩ በኋላ ምን አደርጋለሁኝ? ሁለቱን የዳሌ ፖይንት ቲክ ያረኩባቸውን መጀመሪያ አሳምራቸዋለሁ። እንዲረዳኝ ማለት ነው። ምክንያቱም ኦልሞስት ሁሉም ነገር ተመሳሳይ ነው። አሁን የቆረጥነው ሁለቱም ፓተርን ማለት ነው። እችኛዋ ደግሞ የዳርት ፖይንት ነች። ስለዚህ ምን ተባብለናል? የዳርት ጥልቀቱ የዳርት ጥልቀቱ ረዘም ይላል የኋላኛው ክፍል ላይ የፍሮንት ላይ 3.5 ነው የተጠቀምኩት እዚ ላይ እኔ 4.5 ተጠቅሚያለው ብትፈልጉ አምስት ኢንች አንዳንዶች እስከ ስድስት ኢንች ይጠቀማሉ። ኢትስ ኦፕሽናል። እናንተ እንደ ፍላጎታችሁ የምትሰሩት ነገር አለ። እያንዳንዱን ነገር የምትማሩት አይደለም። በሁለቱም ሳይድ አንድ ግማሽ ግማሽ ኢንች ከሰጠው በኋላ በማስመሪያ ዳርቴን እንደዚህ ቀስ ብዬ አገናኛለው ማለት ነው። ባይዘዌይ አንድ ሙዚቃ ብትማሩ ሙዚቃ የሚያስተምራችሁ ትምህርት ቤት ፎርሙላውን እንዴት ጆሯችሁ እና ድምጻችሁ እንደሚገራ እንጂ ዜማ ፈጠራ አይደለም የሚያስተምራችሁ፣ አደለ? ዜማውን የምትፈጥሩት እናንተ ናችሁ። ዜማ ክሬት የምታረጉት አዲስ ፈጠራ እናንተ ናችሁ። ግን እንዴት ዜማ እንደምትፈጥሩ እንዴት ድምፆች እንደምትለዩ ቅኝቶችን ኮርድ እየተባለ ነው አደለም፣ የምትማሩት። የትኛውም ትምህርት ቤዝ ካስያዛችሁ በኋላ ሌሎች ጥበቦቹ በሙሉ በእናንተ ነው የሚሰሩት። ዲዛይንም እንዲህ ነው ቤዚክ ነገር ትማራላችሁ እንጂ እያንዳንዱን ዲዛይን የሚያስተምር የትኛውም ትምህርት ቤት የለም። የእናንተ ፈጠራ ነው የእናንተ ክሬቲቪቲ ነው። በዛኛው ሳይድ ዚፕ ላይን አለን። ባክ ሁለት ጊዜ ነው የሚቆረጠው። ኦኬ፣ አሁን የባክን ጨርሰናል ማለት ነው። እኩል ነው አያችሁት? ሁለቱ ምንም የተለያየ ነገር የለውም። ስለዚህ እኔ ምንድነው ማድረገው የፊተኛውን ፓርት የባክ ልዩነቶቹን እቆርጣለሁ። ወገብ አካባቢ ትንሽ የፊተኛው ዝቅ ይላል። አሁን የምታዩትን ላይን ተጠቅሜ እሷን እቆርጣለሁ። በመቀጠል ደግሞ ለዚፕ ብዬ እየሰጠሁትን አላውንስ ቆርጬ አውጣለሁ ማለት ነው። ስለዚህ ምንድነው የምላቸው ቤተሰቦች እያንዳንዱ ነገር ትምህርት ላይ አታገኙትም። ብትማሩ ብትማሩ የዲዛይን ትምህርት አያልቅም። መሰረታዊና ቤዚክ ነገሮች በደንብ ከሰራችሁ ከቀለላችሁ እሱ ላይ ምን ባደርግ ይሄ ዲዛይን ይመጣል የሚል አይምሯችሁን ማስፋት አለባችሁ። ቲቶሪያሎች ማየት በደንብ ነገሮችን በደንብ ለመረዳት መሞከር አለባችሁ እንጂ እያንዳንዱን ጥቃቅን ነገር ብትማሩም አትጨርሱት። ኦኬ። የባክና የፍሮንት ልዩነት ምንድን ነው? ዚፐር አላውንስ ወገቡ አካባቢ ባክ ትንሽ ከፍ ይላል። ከዛ ውጭ ሁሉ ነገር ተመሳሳይ ነው። ዳርት ትንሽ ረዘም ይላል፣ የኋላኛው ክፍል ማለት ነው። አሁን ምንድን ነው የምናደርገው? ዌስት ባንድ ወይም ደግሞ ቀበቶ መሳያዋን ነገር እንቆርጣለን። ለምን? ለሁለቱም ለባክና ለፍሮንት የተለያየ ነው የምንቆርጠው። ከርቪ ነገር ስለሆነ ስትሬት የሆነ ዌስት ባንድ አይሆንም ለዚህ ቀሚስ ኦኬ። ለዚህ ጉርድ ማለት ነው። ስለዚህ አሁን የምናደረጋለን አንድ አግድም፣ አንድ ደግሞ ወደ ላይ ሆሪዞንታል ና ቨርቲካል የሆነ ጋይድላይን እናሰምራለን። እሱ ፖይንታችን የምናስቀምጥበትን ይመራናል። ህግ የለውም ይሄን ሴንቲ ይሄን ያህል ኢንች ወርዳችሁ አላችሁም። አንድ ቀጥ ያለ ጋይድላይን ወደ ጎንና ወደ ታች እንደ ዜና እንደማደርገው አስምሩ። ኦኬ ከዛ በኋላ የፍሮንት የፊተኛውን ፓተርን እናመጣና ጫፏን መስመሩ ጋር እናስነካታለን። አያችት መስመሩ ጋር መሆን አለበት እቺ ፓርት። ከዛ ምን እናደርጋለን? ዳርታችን ልክ እንደተሰፋ ቀሚስ ዳርቷን ብቻ እንደዚህ እንደፍናታለን። ከዛ የጫፏን ላይን አያችሁ እኩል ከመስመሩ ጋር አገናኛታለሁ። እችኛዋን ዳርት በእጅ እንደዚህ በጣት ደፍናታለሁ። አሁን በማርከር ቲክቲክ ቲክ አርጌ ከርቧን ጠብቄ የፓተርኒን እኩል ቲክ ቲክቲክ አረጋለሁ ማለት ነው። ምልክት ምልክት አረጋለሁ ስጨርስ እንዲሽ ነጥብ አስቀምጥበታለሁ ማለት ነው። ኦኬ ከርቪ ነገር ነች። አሁን ምንድን ነው የምናደርገው ቅድም ከቁመታችን ላይ አንድ ነጥብ አምስት ኢንች የቀነስነውን አሁን ዌስት ባንዳችን ላይ እሱን እንጨምራለን አንድ ነጥብ አምስት አንድ ነጥብ አምስት እያረግን ፖይንታችንን ምልክታችንን እየጠበቀን ከርቧን እንሰራለን ልክ እቺ ምልክት ካረኩባት ፖይንት ወደ ላይ አንድ ነጥብ አምስት አንድ ነጥብ አምስት ኢንች ሰጣለሁ ማለት ነው። የዌስት ባንድ ስፋታችን እቺን ቀጥ አርጌ አገናኛለሁ። ከዛ ደግሞ ምንድን ነው ማድረገው በከርቭ ማስመሪያ ያያችሁት ራሱ ዌስት ባንዱ ራሱ ከርቭ ሆኗል። ቀስ ብዬ እንዲህ አገናኘዋለሁ ማለት ነው። ውዶቼ ውዶቼ ውዶቼ ውዶቼ እየገባችሁ እንደሆነ በደንብ እርግጠኛ ነኝ። ሰብስክራይብ ሳታደረጉ የምታዩ ሰዎች ሰብስክራይብ ይደረግ ይጠቅመዋል። በጇል ለምትሉት ሰው ሼር ይደረግ። አያችሁት ከርብ አድርጌ አገናኘው። እችኛዋ ፓርት በፎልድ አሁን ይሄ ለፍሮንት በድፍን ሁለት ጊዜ ነው የምንቆርጠው። እሺ በድፍን ሁለት ጊዜ ጨርቁን ድፍን አድርገን ግን ድፍኑ ጨርቅ ሁለት ጊዜ ነው የሚያስፈልገን። ለዚህ ዌስት ባንድ ኦኬ። ስለዚህ ይሄን አሁን ፍሮንት ብለን እንጽፍበታለን። ከዛ ምንድነው የምናደርገው ቆርጠን እናወጣለን። ዛሬ እንግዲህ ከጠየቃችሁን ጥያቄዎች ውስጥ አንዱን ለመስራት ሞክሬ አለው። ምክንያቱም በጨርቅ ላሳያችሁ እንዳልችል አልታዘዝኩም፣ ለዚህ ነው። ይሄንን ምንድነው የምታደርጉት እስካሁን የሰራነውን ፓተርን ምንም አይነት የስፌት አላውንስ አልሰጠንም። ስለዚህ ጨርቁን ስትቆርጡ የስፌት መስጠታችሁን እንዳትረሱ ማለት ነው በራሳችሁ ሜጀርመንት ልኬት ሰርታችሁ የስፌት ዙሪያውን ይሄም ዌስት ባንዱን ቢሆን ዙሪያውን የስፌት ይሰጠዋል። አንድ ሴንቲ ወይም ደግሞ አንድ ነጥብ አምስት ሴንቲ ይሰጠዋል ማለት ኦኬ። አሁን እቺን ዳርቷን ደፍነን እንደዚህ በእጃችን ይዘን ዌስት ባንዳችን እናያችሁት ግጥም ምን ያለው ልክ፣ ጨርቃችንም ላይ እንዲህ ነው የሚሆነው። በቃ ይሄን ጨርቅ ነው ብላችሁ አስቡት። በጨርቅ የምትሉ ሰዎች ሁልጊዜ ለስፌት ነው እንጂ አሁን ጨርቅ ለሚያስፈልገን ይሄንን የስፌት ዙሪያውን ሰጥታችሁ ብትቆርጡት ፎልድ የሆነውን በፎልድ አድርጋችሁ በቃ ቀሚሱ ይሄ ነው ማለት ነው። ወረቀት ላይ ሲቆረጥ ጀስት ቀሚሱ ጨርቁ ላይም እንዲህ ነው የሚቆረጠው። የተለየ ነገር ያለ እንዳይመስላችሁ። በእርግጥ ተሰፍቶ ብታዩት ሞር አሪፍ ነበረ፣ እኔ ስላልታዘዝኩኝ። እናንተ ፓተርኑን በደንብ ካያችሁት በእርግጠኝነት የኔ ቤተሰቦች፣ ብዙዎቻችሁ በጣም ጎበዞች፣ ራሳችሁን የምታበረታቱ የጠነከራችሁ ጎበዞች ናችሁ። ኮመንታችሁ በጣም በጣም በጣም በጣም ነው የሚያበረታታኝ። እግዚአብሔርም በጣም ነው የማመሰግነው አብራችሁኝ ስላላችሁ ስለተማመናችሁብኝ፣ ስለመረጣችሁኝ አሁንም የባኩን እንቆርጣለን። እንዲሁም እንደ እንደቀድሞ ጋይድላይናችንን ካሰመርን በኋላ እቺ ዳርቷን እንደዚህ በጃችን እንሸፍናታለን። እቺ የዳርቷን ፓርት በጃችን እንዲህ እንሸፍናታለን። ከዛ ጫፏን ልክ እንደ ቅድሙ ጋይድላይናችን ላይ እናገናኛለን። አያችሁ መስመሯን ጠብቀን ከዛ በማርከራችን ምልክት ማድረግ እንጀምራለን ማለት ነው። ቺን ምልክት ማድረግ እንጀምራለን ማለት ነው። ከዛ መጨረሻ ላይ እቺ ነጥባችንን እናስቀምጣለን። ልክ እንደ ቅድሙ አሁንም አንድ ነጥብ አምስት አንድ ነጥብ አምስት ኢንች ከቁመታችንን የቀነስነውን እዚህ ላይ እንጨምራለን ማለት ነው። አያችሁ ትንሽ የባኩ እንደ ፍሮንቱ በጣም ከርቭ አይሆንም። ከዛ ውጪ እንደምታዩት ተመሳሳይ ነው አሰራራችን። ቤተሰቦች ይህንን በመስራት ሃይ ዌስት የሚባሉ ስከርቶችን በደንብ አሁን እዚህ ላይ ተንተረሳችሁ፣ ዳርት ማኒፕሌሽን እየተጠቀማችሁ ኤላይን የተለያዩ ስከርቶች እዚ ላይ ዲፔንድ አድርጋችሁ ብዙ ነገር መፍጠር ትችላላችሁ። አሁን ቁልፉን ነው እየሰጧችሁ ያለው። ቁልፉን ከወሰዳችሁ በኋላ የፈለጋችሁት መንገድ ማስተካከል የፈለጋችሁትን ፋሽን እዚ ላይ መፍጠር በደንብ ነው የምትችሉት ይሄን ብትፈልጉ እየተለተላችሁ ብትፈልጉ ዳርት እየጨመራችሁ ብትፈልጉ እየቆርጣችሁ እየሸነሸናችሁ በተለያየ መንገድ መጠቀም ትችላላችሁ ማለት ነው። የዚህ የኋላኛው ክፍል በሲንግል አራት ነው የምንቆርጠው የዚህ አይነት አራት ነው የሚያስፈልገን። ኦኬ አራት ነው የምንቆርጠው እንደሌላው ጊዜ ሁለት ብቻ ሳይሆን አራት እንቆርጣለን። ምክንያቱም ዌስት ባንድ እንደዚህ የተሸፈነ የተገባበረ ስለሆነ ይህንን የባክ የኋላኛውን ክፍል ዌስት ባንድ ስትቆርጡ አሁን እኔ በማሳያችሁ ይሄንን ፓተርን አራት ጨርቆች መምጣት አለባቸው ተቆርጠው ማለት ነው። ኦኬ ተግባብተናል። ይሄን እንዳትረሱ። አሁን የባክ ዌስት ባንዳችንን ቀስ ብለን እንቆርጣለን። አሁን ቀስ ብለን እቺን እንቆርጣትና እቺ ኤክሰስ የሆነች ብነን እቺን እንወጣታለን። አሁን እስቲ ከቆረጥን በኋላ ባኩን የኋላኛውን ክፍል ፓተርናችን ዳርቷን ሸፈን እናርጋትና፣ እስቲ ትክክል መቶልናል የሚለውን አገና። አያችሁት ሄዶ ልክክን ያለው በቃ ጨርሰናል። ይሄ ነው፣ በጣም ቀላል ነው። የስፌት እየሰጣችሁ ይሄንን ወደ ጨርቅ ላይ ቆርጦ መስፋት ብቻ ነው። ውድ ቤተሰቦች ሰዎች፣ በጣም ቀላል ነው አይደለ? ኮመንት አድርጉልኝ፣ አሳብ አስተያየታችሁን። በሌላ ጠቃሚ ቪዲዮ እንገናኛለን። አብራችን ስለሆናችሁ አመሰግናለሁ። ሰላም ሆኑልኝ፣ እወዳችኋለሁ። በሌላ ጠቃሚ ቪዲዮ እንገናኝ።